የበኩላችሁን አስተዋጽኦ እንድታበረክቱ በአክብሮ ተጠይቃለሁ። ዛሬም ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ሁኑ። ዛሬ ዲስከስ የምናረግበት ቶፒክ ወንድምና እህቶች አስቀድሜ ባሳየኋችሁ ቪዲዮ ላይ ተንተርሰን ይሆናል እውን ሀገራችን ላይ ያሉ ሱፍያና ሰለፊያ የሚባሉ አካላቶችን የሚለያዩት ቅርንጫፋዊ በሆኑ አጀንዳዎች ላይ ብቻ ነው ወይስ ደግሞ ኢባዳ ላይ ወይም ደግሞ የአምልኮ ዘርፍ ላይ ልዩነት አላቸው የሚል ይሆናል። ይህን ስንናገር ግን መረጃ ላይ ተሞርኮዘን ስለሆነ እስከ መጨረሻ ሳሰሙ ወይም ደግሞ የሆኑ ኡስታዞች ስለምትወዱ ብቻ በጭፍን ስሜታዊ ሆናችሁ የማይሆንን ኮሜት እንዳጽፉ ነጋ አላሁ ስብሐነ ወተዓላ ዘንድ እንዳትጠየቁ በአክብሮ ተጠይቃለሁ። እንግዲህ ውስታዚያ ሲኖሩ አሪፍ ነገር ሁጥባው ላይ አንስቶ ነበር። በሀገራችን በዚህ ዘመን ማለትም በሀያ አንደኛው ክፍለ ዘመን የቀብርን አምልኮ መኖር የለበትም፣ በፍጹም ሊኖር አይችልም ብለዋል። ይህን ሐሳቡ እንደግፈዋለን። ትናንትና የሰራነውን ቪዲዮ መለስ ብላችሁ ማየት ትችላላችሁ። ነገር ግን መጨረሻ ላይ ሚዛናዊ ለመምሰል የማይመስሉ ነገራቶችን እያመጣ አንድ ለማድረግ ሞክረዋል። ለምሳሌ ሙብተዲና የሰለፊያ ወይም ደግሞ በሱና ወደ ተውሂድ የሚጣሩን ዑለማዎችን አንድ በማድረግ ከሙብተዲ ጋር አንድ ለማድረግ እየሞከረ ነበር። ሁለተኛ ኢትዮጵያ ውስጥ ያለ እስልምና ብሎ የኢትዮጵያ እስልምና ከሌሎች እስልምና እንደሚለይ እያቀረበ ነበር። ሶስተኛው እና የመጨረሻው ደግሞ የኢትዮጵያ ሰለፊያ የምንላቸውና ሱፍያ የምንላቸውን አካላቶች ቅርንጫፋዊ በሆኑ ሀሳቦች በፍጹም ልዩነት የላቸውም እያለ ነበር። እንግዲህ ከራሱ እንስማውና ከዛ በኋላ የተወሰኑ ሀሳቦችን የማናሳ ይሆናል። ሙስሊም እስልምና አንድ ነው። ኢትዮጵያ ውስጥ ያለ እስልምና ባደረግነው ጥናት ከሌላ ሀገር ያለው እስልምና ጋር አንድ አይደለም። ኢትዮጵያ ውስጥ ያለ እስልምና ከሌላ ሀገር ጋር ካለው እስልምና አንድ አይደለም ባደረግነው ጥናት አለ ምን ማለት ነው? ለምሳሌ አሜሪካን ውስጥ ያለ እስልምና እና ኢትዮጵያ ውስጥ ያለ እስልምና እንደ አይደለም እንደ አንድ ነው። እስልምና አንድ ነው። ነገር ግን ሙስሊሞች የተለያየ ሐሳብ አላቸው ኦፍ ኮርስ። ስለዚህ ይህን ነገር መታረም አለበት። እስልምና አንድ ነው። ያ እስልምና ደግሞ ከጌታ ከአላሁ ስብሐነሁ ወተዓላ ዘንድ የተሰጠ እምነት ነው። ነገር ግን ሙስሊሞች ግን የተለያየ ሐሳብ አላቸው፣ የተለያየ አስተሳሰብ አላቸው፣ የተለያየ አንጃዎች አሉና በሙስሊም ስም ማለት ነው። ነገር ግን እስልምና አንድ ነው። ሳውዲ በለው፣ የኳታር በለው፣ የዱባይ በለው፣ የአፍሪካ በለው፣ የአውሮፓ በለው አንድ ነው እስልምና። ስለዚህ ጥናቱ ከየት የመጣ እንደሆነ በዚሁ አጋጣሚ ሪከመንድ ብታደርገን አሪፍ ነው። እሺ እንቀጥል። ሱፊዩና ሰለፍዩ መሀል ያለው ልዩነት ቅርንጫፋዊ አልያም ፍቅሃዊ አህካሞች ናቸው። እዚህ ጋር በጣም ትልቅ የሆነ ስህተትን ተመልክቻለሁ። ሀገራችን ላይ ያሉ ሰለፊያና ሱፍያ የሚባሉ ሰዎች ልዩነታችን አለ፣ ቅርንጫፋዊ በሆኑ ሀሳቦች ላይ ብቻ ነው ልዩነታችን አለ። ወላሂ ዙልም፣ ህዝበ ሙስሊሙ ማታለን ነው። ምክንያቱም አስቀድሞ የቀብርን አምልኮ እንዳለ ኢትዮጵያ ውስጥ ተናግረሃል። እንዲሁም ደግሞ በቀብር ተበሩክ የሚፈልጉ አካላቶች እንዳሉ ከዚህ ነገር ደግሞ ህዝበ ሙስሊሙ እንዲጠነቀቅ በደንብ ስታስተምር ነበረ። ትናንትና የሰራንበትን ቪዲዮ መመልከት ትችላላችሁ። እንዲሁም አሁንም ለሰማችሁ የተቀበሩበት ቦታ ሙስሊሙ ህዝብ ዘንድ መከፋፈልን የፈጠረ ስለዚህ ከራስ ንግግር ጋር መጋጨት ይሆናል፣ ውስታዝ ያሲን ኖሮ ማለት ነው። ምክንያቱም የሀገራችን ሱፍያ መተላቸው አካላቶችን ምን እያደረጉ ነው? የቀብርና አምልኮ በተለያዩ ቦታዎችን እያደሱ ነው። ለምሳሌ አብሬት ሂድ፣ አብሬት ላይ ያሉ ሱፍያ መተላቸው ሀገራችን ላይ ያሉ ናቸው እንጂ ሌላ እኛ ማናውቀው ሱፍያ ካለ ነገር። ለምሳሌ አሱና ቲቪ ላይ የሚቀርቡ የሀገራችን ቁጥር አንድ የሚባሉ ሱፍያዎች ናቸው። አሱና ቲቪ ላይ ሙታኖችን እርዳታ መጠየቅ ይቻላል ይላሉ። እኔ ደካማ ነኝ፣ እንደው ዓይበኛ ነኝ፣ ነውረኛ ነኝ፣ ብዙ እንከን ያለብኝ ሰው ነኝ። እንደው ዱዓይ እንደው ከጭንቅላትም ከፍ አይልም፣ እንደው ከራሴም ወር ላይ አይወጣም፣ እንደው ወንጀለኛ ነኝና በደጋግጎች ብለም ነው

እንደ አባቲ ይሁን ይሁን ሀረሚያ ቲቪ ላይም መመልከት ትችላለ። እነዚህና መሰል የቴሌቪዥን ጣቢያዎች የአህባሽና የሱፍያዎች ቴሌቪዥን ናቸው። እዚህ ለምንድነው ህዝበ ሙስሊሙ የምታታለሉት? ለምን ድነው ህዝበ ሙስሊሙ እንዲደነዝዝ የምታረጉት? ይህ ወላሂ ያላህን አማና መብላት ይሆናል። በሱፍያ ስም ቀብርን የሚያመልክ እያልክ ነው። አብዛኛው ሱፍያ ሀገራችን ላይ ያለው ትልልቅ እንዲ መሪዎቻቸው እኮ እየተመለከትን ነው። ያው ነግራቸው አለ። አሱና ቲቪ ላይ እየቀረቡ ሙታኖችን መጣራት ይቻላል፣ ድረሱልኝ ማለት ይቻላል። ለዚህ ደግሞ ምናምን ብለው የማይመስል ሰሂህ ያልሆኑ ሐዲሶችን ሲያቀርቡ ነበረ። እንዲሁም ደግሞ እናንተ ራሱ አሁን ለምሳሌ ኡስታዝ ካሚል ሸምሱ እንዲህ ብሎ ተናግሮ ነበር፣ እስቲ እንስማ። ሰዎች ዛሬ በሰው ልብስ ተበሩክ የሚያረጉበት በጀናዛ ተበሩክ የሚያደርጉበት ጀናዛ በተቀመጠበት ናሽ ላይ አልጋ ላይ የሚተሻሽበትና ደባብሶ ገላቸውን የሚዳብሱበት በረካ የሚፈልጉበት ተጨባጭ እያየን ያለነው ጅሃራን በግልጽ በአደባባይ ይህ ነው። ደግመን ደጋግመን ይህ ጉዳይ ላይ ግንዛቤ መፍጠር የሚያስገድደን አላህ ምን ይላል? ወማ ኸለቅቱል ጅነ ወልኢንሳ ኢላ ሊያዕቡዱ ጅን ምን ስም እንግዲህ፣ እንደነዚህ አይነት ተበሩክን የሚያደርጉ ግለሰቦች እነማን ናቸው? ወሳጃት ሲኖሩ ሱፍያዎች ናቸው። ይሄ በገሃዱ ዓለም ሁሉን ሱፍያ የሚያረገው እውነታ ነው። ምንም ማደባበስ አይቻልም። ውጭ ሀገር ያሉት ራሱ ከሀገራችን ይብሳሉ። በነገራችን በጣም ገራሚ የሆኑ ሰዎች አሉ። እነዚያ ግለሰቦች ይመጣሉ። ኢትዮጵያ ውስጥ የሚያደርጉትን እናቃለን። ኑር ሁሴን ሂድ መቃብር ተሰርቶ በየአመቱ ከተለያዩ ክልሎችን ይመጣሉ። አብሬት ሂድ አሱና ቲቪ ይሄዳል። ሄዶ ትልልቅ መሻይዎች የሚባሉ አንተ መታወደሳቸው የነበሩ ግለሰቦችን ሄደው እዛ ላይ ይሳተፋሉ። ስለዚህ ከነዚህ ግለሰቦች ጋር ያለን ልዩነት ቅርንጫፋዊ በሆኑ ሀሳቦች ናቸው ቢላህ አለይኩም አይደለም፣ ወላሂ ነው ምላችሁ ሙታን የሚጠራና ህያው የሆነው አምላክ አላሁ ሱብሃነሁ ወተዓላ ድረስልኝ የሚል በፍጹም አንድ ሊሆን አይችልም። ይህ ዙልም ነው፣ ሙስሊሙን ማታለል የአላህን አማና መብላት ነው። ምክንያቱም ማደባበስ አያስፈልግም። አናደባበስም አልክ። ከዛ በኋላ ድሮ የነበሩ ሱፍያዎች አሉ። ድሮ የነበሩ የነ ኢማም ኢብራሂም አልጋዚ የነሱን ታሪክ አንስታችሁ ሱፍያ ነበረ አላችሁ ወይ። ኤቪደንሳችሁ ምንድን ነው? ኤቪደንሳችሁ ምንድን ነው? ኤቪደንስ የላችሁም። ወደ ተውሂድ የሚጣሩ ሰዎች ነበሩ የነ አውሪት ሼህ ያብሬሽ ወደ ተውሂድ የሚጣሩ ሰለፊያ ነበሩ፣ ሱፍያ አይደለም። የሆኑ ግለሰቦች ሄደው መቃብሩን ስለታሹት ወይም ደግሞ የሆኑ ሰዎች ስለተከተሉ ሱፍያ ናቸው ብለ ለሆነ ጎራ የምሰጣቸው መሻይዎች አይደሉ የሆኑ ሰዎች እኛ ስለምንወዳቸው ብለው የሆኑ አሉ ወሬ ሰምተው እንቶ ፈንቶ ወሪ ሰምተው ኪታብ ጫር ጫር ስላደረጉ እነዛ ግለሰቦች ሱፍያ ናቸው ማለታችን አችል። ምክንያቱም እንዲብለ ተናግረህ ነበር። እስቲ እንስማ። ሱፍያ እኛ ምንላቸው አፄዎቹ ጋር የታገሉ አይማዎቻችን ፍትህ ያቀሩ ተብሲር ያቀሩ ነህውና ሰርፍን ሲያቀሩ የኖሩ እንደነ ጀማ ንጉስ ያሉ እንደነ ሻሃሊ ጎንደር ያሉ እንደነ አብሬት፣ እነ ዳና፣ እነ ሾንኬ የመሰሉት ናቸው። የሱፍያ አርማዎች የታገሉ መሻይሆች፣ እነ ሻሊ ጎንደር ሱፍያ ለመሆናቸው ዋይ ኤቪደንስ ምንድን ነው? ደሊልህን ምንድን ሰንበዴ ተነስቶ ከአጼዎች ጋር ስለተገሉ ብቻ መቃብራቸው ላይ የተለያዩ ሐውልቶችን ሰርተው እንትን ስላሉ ስላሞገሱ እንዲህ ነው ስላሉ ሱፍያዎች ናቸው ማለት አትችልም። ኤቪደንስ የለህም። ምክንያቱም ደግሞ እነዚህ ሰዎች ባክግራውንዳቸው ስንመለከት ጠንቋዮችን የሚቃወሙ፣ ወደ ሙታን የሚጣሩ ሰዎችን የሚቃወሙ ነበር። ነገር ግን እነዚህ ሱፍያ የሚባሉ ግለሰቦችን ዛሬ ላይ ያሉ ድንበር አለው። ስለዚህ እነዛ ድንቅዬ የሚባሉ መሻይሆችን ወደ ሱፍያ ማስጠጋት ተገቢ አይደለም። እውነትን ለመናገር ትልቅን ስህተት ተሰርተዋል። ሱፍያና ሰለፊያ ፍጹም አንድ አይደለም፣ ሆኖ ማያቅም ሊሆንም አይችልም። ሊሆን የሚችለው መች ነው? ሱፍያና አህባሽ ወደ ጥርት ወዳለው ወደ ትክክለኛው ሰለፊያ ጎዳና እስከተመለሱ ብቻ ነው። ከነሱ አንድ የምንሆነው እንጂ፣ ከርከሮም፣ አህያውን፣ ጅቡም፣ ቀበሮም አብስባ አንድ ናቸው ብትል እንደምንም አንድ ብታረጋቸው ምን ይሆናሉ? የውሻውን፣ የድመቱን፣ የአህያውን፣ የጅቡም ድምጽ ያስተጋባል። በተውሂድ ላይ ያልተመሰረተ አንድነት፣ ተውሂድ የመጣ ጊዜ ብትንትኑ ይወጣል። ምክንያቱም ተውሂድ የአንድነትን ምንጭ ስለሆነ የአንድነት ምንጭ ነው ስንል፣ እንዴት ነው እውነተኛ የሆነ አንድነት? ለምሳሌ ፖለቲከኞችም አንድነት ኃይል ነው ይላሉ። ነገር ግን የቁማር አንድነት ነው የያዙት፣ የሆነ በጊዜና በቦታ የተገደበ አንድነት። ግን የተውሂድ አንድነትስ አላሁ ስብሐነሁ ተዓላ ዋተሲሙ ቢሀብሊላ ሲል ሀብሊላ፣ ቁርአን ሀዲስ ነው፣ ወይም ደግሞ ተውሂድና ሱና ነው። ከዚህ ውጭ አንድነት የለም። ስለዚህ የተውሂድ አንድነት ግን ዘላቂነት ነው። በሁለት ሀገርን ስኬትን የሚያጎናጽፍ ነው። አንድነቱ ደግሞ እዚች አለም ብቻ ሳይሆን ቀጣይ አለምን የሚሸጋገር ነው። ስለዚህ ህዝበ ሙስሊሙን ማታለል ህዝበ ሙስሊሙን በመርዝ የተላወሰ ማርን እየተናገራችሁ ባታደነዝዙት መልካም ነው ላለው። ምክንያቱም እኛ የምንጨነቀው ለህዝበ ሙስሊም ነው። ህዝበ ሙስሊሙ ሱፍያ የሚባል አካል ቅርንጫፋዊ በሆኑ ጉዳዮች ላይ ነው ልዩነታችን ብሎ በጣም የምንወደው የምናከብረው ውስታዛችን ውስታዛ ሲኖሮ እንዲህ ስላለ፣ እኛን ደግሞ ከሱፍያዎች ጋር ያለን ቅርንጫፋዊ ሀሳቦች ከሆኑ ሱፍያዎችን የሚያደርጉትን ነገር እኛ እናድርግ ብለው ተነስተው ቢያደርጉ ነገ አላህ ሱብሓነሁ ወተዓላ ዘንድ ተጠያቂ ትሆናላችሁ አትሆኑም? ለምሳሌ ሱፍዮች ምን ያደርጋሉ? የቀብርን አምልኮ ያደርጋሉ። በቃ የቀብር አምልኮ። የቀብር አምልኮ ማለት ያ ፈጠረኝ ቀብር ላይ ሄዶ ይህን ሸህ አመ ይህን ሸህ ነው የፈጠረኝ ማለት አይደል፣ ድረስልኝ ማለት፣ ከጭንቅ አውጣኝ ማለት፣ እርሶ ስጠራ ጊዜ በሽታ ይለቀኛል ማለት የቀብር አምልኮ ነው። ወደድ ከንጠላ ምክንያቱም ተመካ ህያው በሆነው በሆነ በማይሞተው ጌታ እያለ የሞቱ ሰዎችን ትን ነገር መጥቀም እንደማይችሉ ጌታችን አላሁ ስብሓን ተዓላ በተደጋጋሚ አበክሮ በቁራን ላይ ያሰፈረው እውነታ ነው። ዛሬ ላይ ግን አንድ ሰው ነው ስታዛ ሲኖሮ ይህን ስላለ እኔ ከሱፍያና ከአህባሽ ጋር ያለኝ ልዩነት ደግሞ ቅርንጫፋዊ የሆኑ ሀሳቦች ላይ ነው ልዩነታችን ብሎ እዛ ላይ እንደፈለገ ሀሳቡ ቢያንሸራሽር እዛ ላይ ቢዘፈቅ ወላይ ሽርክ ላይ ነው የተዘፈቀ፣ ያለ ወላሂ ሽርክ ላይ መገነቢ የሁሉን ቀላቢ የሚባለው ሱፍያዊ ዘንድ በጠቃላይ ሁሉን ሱፍያ። እስቲ ይሄን ይህን የሚቃወል ይሄን ነሺዳ ያልኩትን የሚቃወም አንድ ሱፍያ ይነሳስ። ኡስታዛ ሲኖሩ መገነቢ የሁሉን ቀላቢ ነቢዩ አለይሂ ሰላቱ ወሰላም ያለን ቀላቢ ናቸው ይላሉ ሱፍያው። ይህን አስተሳሰብ ሁሉን ሱፍያዎችን ይቀበሉታል። አንድ አልቀበልም የሚል ሱፍያ ይምጣ። ያው እኔ ላይ ቪዲዮ ይስራና ከዛ በኋላ ይቅርታ አላለው። ግን ኢቭን ራሱ ሀሳባችን እኮ በተለያዩ ሚዲያዎች ላይ ረድ ሲያረጉብን ምናምን ነው ምንሰማ። ልክ ነው የያዝነው አቋም ብለው ኢቭን ለአቋማቸው የተለያዩ መረጃዎችን ሲያንጸባርቁ ሲያመጡ ጭምር ነው የምናውቀው። ይህን እውነታ ሶሻል ሚዲያ ላይ የምናውቀው እውነታ ነው። ሰው አሱና ቲቪ ላይ የሚደረጉ የሚነገሩ ነገራቶችን ሰምቶ ከሱፍያና ከሰለፊያ ያለን ልዩነት ቅርንጫፋዊ የሆኑ ሐሳቦች ነው ብሎ ወላሂ በድፍረት ያወራ። አቡበክር ሱሌይማን ምንድን ነው ያለው? አላህን ካርሸ በላይ ነው የሚል ሰው ካፊር ነው አለ። እነ ዑመር ኮምቦልቻ ምንድን ነው ያሉት? ወሃቢያ ሙስሊም አይደለም ብለዋል። እንዲ አንተ የትኛው ሱፍያ ነው እያወራህ ያለው? እኛ ያልተገለጠለን ሱፍያ አለ ወይስ የተደበቁ ሱፍያዎች አሉ ወይስ ደግሞ ስለ የትኛው ሱፍያ ነው የምና የምታወራው እኛ ማናውቀው ሱፍያ አለ? ሀገራችን ላይ እኛ የምናውቀው ሱፍያ አብሬት ብሎ የሚንከራተት ነው። ቀብር አምልኮ ለማድረግ ኑር ሁሴን ብሎ ግንባሩን ኑር ሁሴን መቃብርን ለመሳለም ግንባሩን መቃብሩን ለመሳም ነው የሚሄደው ሊተሻሽ እንደ እኛ የምናውቀው አሊ ጎንደር ብሎ

እሳቸውም በዚህ አይነት ስለምንጠቀምባቸው ራሱ ምናቂባቸው ድረስ አለን። አሁን ራሱ እሳቸው ሽሊላ ወለ ሽሊላ ወለ ኮርማ ወራፊ የሙሽራው ደግ ይላል። ብዙ ነው ተዋታስ ነው። አምልኮችን ለመፈጸም ነው የሚሄደው እና እኛ የምናቃቸው ሱፍያዎች በተለያዩ ሀገራቶችን ያሉ አስቀድም የተናገርኩት በአብሬት፣ ባሊጎንደር በቦረናው የተለያዩ ቦታዎች እንዲህ በድፍረት ኢቲቪ ኢቢሲ ላይ ቀርበው ምንድነው ያሉት? እስካሁን የአብሬ የአብሬሺ አልሞቱም ብለው እየተናገሩ አንተ ግን ከሱፍያዎችና ከሰለፊያዎች ያለንን አካሄድ ወይም ደግሞ ያለንን ልዩነት ቅርንጫፋዊ ነዋል። ልዩነት ባይኖረን ኖሮ ሆጥባ ላይ ማይክራፎን ይዘህ ማለት ነው የቀብርን አምልኮ አትቃወምን ነበር። አየ ራስ ላይ ራስ ረድ እያረክ ነው። ሰው ራሱ በራሱ ይናገራል፣ ራሱ ላይ ረድ ይሰጣል። በፍጹም አላኩል ሀል ሐሳባችንን ጠቅላይ ስናደርገው ሀገራችን ላይ ያለው ሱፍያና አህባሽ ወይም ሰለፊያ የሚባሉ አካላቶችን ልዩነታችን የሐሳብ ወይም ደግሞ ቅርንጫፋዊ በሆኑ ኢሾች ቶፒኮች ላይ ሳይሆን አምልኮዊ በሆኑ ጉዳዮች ላይ ልዩነት አለን። አቂዳዊ በሆኑ አጀንዳዎች ላይ ሜን ኢምፖርታንት በሚባለው በተውሂድ ጉዳይ ላይ ልዩነት አለን። ቀበረን የሚያመልክ ህያው አምላክ የሚያመልክና ቀበረን ድረሱልኝ የሚል አንድ ሊሆን አይችልም። አላሁ ሱብሓነሁ ወተዓላ ስለራሱ ስም የተናገራቸው ስምና ባህሪያቶችን የሚቀበልና የማይቀበሉ ሱፍያዎች አንድ አይሆኑም። የሚያከፍረህና የማይከፍረህ አንድ አይደለም። ስለዚህ መሃል ሰፋሪነት ለማንም አይጠቅምም ሁለተኛ ደግሞ ስለ ቀብር አምልኮ የተናገርከው ነገር ቀጠልበት በጣም ደስ የሚያሰኝ ነገር ነው ሁለታችሁም ውስታዝ ያሲን ኖሮ እና ውስታዝ ካሚል ሸምሶ በነገራችን ላይ ውስታዝ ያሲን ኖሮ በርካታ ነገራቶችን አድርገዋል ለሙስሊሙ ማህበረሰብ ለምሳሌ አቂዳ የሚል ካሴት ነበረው ድሮ ሲዲ የምታቁ ከሆነ እኔ ያን ሰምቼ ነው ኢቨን አቂዳ ምን እንደሆነ ያወኩት ማለት ነው ነገር ግን ይሄ መሸፋፈን የሚባል ነገር አለ። ማንም ወጠጤ የሚያውቀውን ነገር እኔ ወጠጤ ራሱ የተረዳሁትን ነገር እነሱ ግን ለመደባበስ ለመሸፋፈን ይሞክራሉ። ይህን እያደረጉ ያሉት ምንድን ነው ስንል ሙስሊሞችን አንድ ለማድረግ ነው ይላሉ። ነቢዩ አለይሂ ሰላቱ ወሰላም ሙስሊሞችን ለሰባ ሦስት እንደሚከፋፈሉ ተናግረዋል። ይሄ ቀብረ አምላኪውም ካላሁ ውጭ የሚጣራውም አንድ ለማድረግ ሙጭጭ ማለት የለብንም እኛ የምናደርገው ምንድን ነው? ትክክለኛ የሆነ የመልእክተኛው አለይሂ ሰላቱ ወሰላምን አስተምሮት በሰለፎች አረዳድ እናስተምራለን። ያ ስናስተምር ደግሞ የተለያዩ ፊረቅ ላይ አንጃ ላይ ጥመት ላይ ያሉ ግለሰቦችን በተውሂድ ገመድ ላይ አንድ ማድረግ እንችላለን የሚል ሀሳብ ነው ያለኝ። ስህተት ካለብኝ ስህተቴ በጨዋ ደንብ እታረማለሁ። ኮሜንት ላይ ያስቀምጡልኝ። አላ ኩሊ ሀል፣ በሌላ ቪዲዮ እስከምንገናኝ ሀዛ ወቢላሂ ተውፊቅ ወሰላ ለነቢና መሐመድ ዋላ አልህ ወሰክቢህ ወሰለም። ወሰላሙ አሌይኩም ረሕመቱላሂ ወበረካቱ።